እንደ ውሃብያ ጥላት በዓለም ለሙስሊሞች የለም፣ የለም፣ ዛሬም የለም፣ ነገም የለም። ሻሊ ብለዋል። አንድ ወንድ ልጅ ሁለት አይሞትም፣ ሶስት ጊዜ አይሞትም። ውሃብያ ተንኮል ቢሆን ነሸጡ እስካሁን የሉም ነበር። ብዙ ጊዜ ሊገሉም አቅደዋል፣ አስበዋል፣ አታየውም ነበር። እኔ ውሃብያ ማለት ምን አለ መሰለህ፣ ይሄ የአስክሬን ሳጥን የሚሸጡ ሰዎች አሉ አይደለም? እነሱ ገበያ የለም የሚሉ ሰው ያልሞተለት ነው። ሰው ካልሞተ ገበያቸው ይዘጋል። የነሱ ዲላቸው ሰው ሲሞት ነው ገበያው የሚከፈተው። ዋሀብያ ረብሻ ሲኖር ነው የሚያተርፈው። ስለ ሰላም ከሆነ ፀጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አንዱ የሚገርመው ግን ታልናገረው ምህደው ዋሀብያ በዓለም ሀታ ከስዑዲ ጀምሮ ይሄ አለም አንቀሮ የተፋው ስለ ለምንም አይበጅም ተብሎ የተጣለ ነው። ኢትዮጵያ ላይ ግን ይሄ ማሽሞንሞን አያስፈልግም። በተለይ ለኢትዮጵያ ሰመኒያ ምናምን ብሄር ላለው ስንት አይነት እምነት ላለው ቀርቶ አንድ አይነት ኢስላም ተከታይ ናቸው ለሚባሉት አገሮች እንኳ በልቶ የጨረሰ ነውና፣ መቀለዱን ትተን እስካሁን አይበቃም ወይ? አንድ አንድ ሸክም አለ፣ የሸክ ልጅ ነኝ ብሎም አለ፣ በጥቅም የሚሸጥና እነሱን የሚያሽሙነሙን። እነሱ የአንድ ቀን ሀዲያ ሊሆን ይችላል፣ በምላስ ተደልሎ ሊሆን ይችላል። የመንግስትም አካል እንበለው፣ ክርስቲያንም እንበለው፣ የሙስሊሙም ሸክም እንበለው፣ ደረሳ ቢበቃና ይህን አካል ከዚህ በኋላ ማለፍ አትችልም ብለን ልናቆም ይገባ። ይህ አክራሪ ጽንፈኛ ኤስአኤስ በኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይህን በጋራ እንታገል። የኢትዮጵያ መንግስት እኮ አልሸባብን ለመዋጋት ሶማሌ ሄዷል። አይደለም ሶማሌ ክህድ፣ እዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ በኮ ሐራም በነፈቱል መጀድ አይደለም የሚመሩት ተግባሩ ሁኗል። ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን ሴት የሀገራችን ባህሪውም ለእነሱ አልተመችም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ስተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑ ማንዳን ስለ መግባሪ ያለው ስላለ ሙስሊሙም እነሱ ስለ ጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸገራቸው እንጂ እነሱ አይ ኤስ አይ ኤል አይደሉም ማለት መታለል ነው አንዲኑ ሀብያ ቀጥ ብሎ የሚያዋል እንደሌላው ከሱ አይለይማ። ስነመግባር የለውማ። ያለው ሱሪ መቁረጥና ጺም ማሳደግ ብቻ ነው። ትናንት በዛ በአምባገነን መንግስት የታገልናቸው እነዛ አውሬ የሙስሊም ማህበረሰብ በማክፈርና ደሙን ለማፍሰስ ወደ ኋላ ማይመለሱ አህባሾች ዛሬ አደባባይ ወጥቶ ሊፎክሩ የሚችሉበት፣ ወላሂ ምንም አቅም የላቸው። ዑመር ኮምበልሻ የሚባለውን ሰውዬ ሰውይ እዚች ሀገር ላይ አህባሽን ልታነግስ እያደርክ ያለውን ህገወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያም ይተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም ተቋም እንዲኖር ሰላምን እና ህግና ስርዓትን በማክበር ነው። ይህ አካል አንገቱን ደፍቶ የሚሄደው እንጂ ታንክ ፊት ታንክ ፊት የቆመ ትውልድ ነው እዚያ